ሰበር ዜና፣ ሶፊ ራሷን ለማጥፋት ሞከረች። አብደሻል እንዴ! ለወንድ አይደለም ራሴ ላጠፋ። ጥፍሬን እንኳ አልቆርጥም። አይገርምሽም እንዴ? ምን ነው ወንድ ቢሄድ ወንድ ይመጣል እኮ እንኳን አይደለም። አንቺ ማለት ነው ጀግና ሴት እኮ ነች ሶፊ። በነገራችን ላይ ጀግና ነች፣ ንጹህ ነች ማለት። በቃ የሆነ ጽዳቷ ምናምን፣ በቃ ነቄ ነች፣ ባይዘወይ ማለት ነው። ሶፊን እዩዋት ማለት ነው። በቃ ደስ የምትል ልጅ ነች፣ ባይዘወይ ማለት ነው እና ከበዴ ብሄድ ት አበጋዝ ይመጣል። ው አበጋዝ አበጋዝ ደግሞ ትናንትና መጥቷል፣ ስለሱ ማወራለሁ ማለት ነው። ቤተሰብ እየጠፋ ነው። አደላ ላይ ሰብስክራይብ ያደረጋችሁ ማለት ነው እና ሊሄድባቸው ሶፊዬ፣ ማለት አንድ ነገር ልንገርሽ፣ ለወንድ ብዬ አይደለም ራሴ ላጠፋ፣ ጥፍሬን በራሱ አልቆርጥም ለሱ ብዬ ማለት ያው፣ እኔ ጥፍሬ ሲያድግ አልወድም እና ልቆርጥ ይችላለሁ እንጂ ለወንድ ብዬ እንደዚያ አላደርግም። በቃ እና ቶፊቅ በቃ ማለት ያንቺን እንትን አላወቀልሽም። ገባሽ አደለ? ፍቅርሽንም አልተረዳም። ለሱ ብለሽ የምትከፍሊውን መስዋዕትነትን በቃ ከምንም አልቆጠረም። ስለዚህ ከምንም ለማይቆጥረኝ ወንድ ብለሽ እንዴ? ህይወት ይቀጥላል እኮ ህይወት ይቀጥላል። ደግሞ ለኢትዮጵያ ወንድ ብዬ ራሴን ላጥፋ? እንዲ ራሴን ለማጥፋት ትሞክሪያለሽ እንዴ? አንቺ ጀግና ሴት እኮ ነች፣ ባይዘወይ፣ እውነቴ ነው ሞላቸው ሶፊ፣ በጣም ጀግና ሴት ደስ የምትለው ማለት እንደዛ ማድረግ የለብሽም። ሲጀመር ራስን ማጥፋት በየትኛውም ሃይማኖት ወንጀል ነው እንጂ ወንጀል ባይሆን ኑሮ ስንት የሚያጠፋ ነበረ መሰለች ማለት ነው። እውነቴን ነው ሶፊዬ፣ ማለት ነው እንደምታዳምጪው ተስፋ አለኝ ማለት ነው። እና ራስ ማጥፋት በእስልምና ሀራም ነው በቃ የተከለከለ ነው። በሌላ እምነት እንደዛው አይፈቀድም ማለት ነው። እና ራስ ማጥፋት በቃ ማለት መፍትሄ አድርገን ብንወስደውና የሚፈቀድ ቢሆን ኑሮ በቃ ስንቱ ነበረ ኢትዮጵያ ባዶዋን ነበር የምትቀረው ማለት ነው። ራሳችንን ከምናጠፋ እያሉ ከሆነ በባህር የሚሰደዱት ዘመዶችሽ ማለት ዘመዶቻችን ወንድሞቻችን ማለት ነው እንጂ ራስ ማጥፋት ሀራም ነው ማለት ነው። እንደዛ ማድረግ የለብሽም። በነገራችን ላይ የፉፉ ህይወትና የሶፊ ህይወት ይመሳሰላል ማለት ነው። ምክንያቱም ሁለቱም ከሚወዷቸው ሰዎች ከሚያፈቅሯቸው ሰዎች አብረው መኖር ያልቻሉ በግድ የተለዩ ናቸው። ሶፊ ቶፊቅን በጣም ተወደዋለች ታፈቅረዋለች፣ ግን እሱ በቃ ስለምንም ምንም አልቆጠረም ማለት ነው። ገባች አለ ፉፉዬም ደግሞ ፍቅርዬን በጣም ይወዳታል ያፈቅራታል። እንግዲህ ስለነሱ ብዙ ማለት አልፈልግም። ምንድ በመሃላቸው አላቅም። ያው እንግዲህ ድሮ አብሮ መኖር አልቻለም ማለት ነው። የሶፊና የፉፉ ህይወት አንድ ስለሆነ እናንተ ብትጣመሩ ደስ ይላል ባይዘው ማለት ነው። ሁለታችሁ ንጹሕ ናችሁ፣ መልካም ናችሁ፣ ደስ ይላላችሁ። ፉፉዬም እንደዛው ሶፊዬም እንደዛው ማለት ነው። ለምን ብለሽ ነው ለምን ብለሽ ነው ቶፊቅ በቃ ያንቺን አልተረዳሽም መስዋዕት የከፈልሽውን ውን በቃ ብዙ የምታደርግ አልተረዳም። በቃ ማለት ሲያጣሽ ነው የሚረዳው ማለት እና ለቶፊቅ ብለሽ ራሴን አጠፋለሁ ማለት ይሄ በቃ የተከለከለ ነው። ራስን ማጥፋት የሆነ ነገር ችግር መከራ ሲደራረብብን ወይም የምናፈቅረውን ሰው ስናጣ ራስን የማጥፋት ማለት መፍትሄ አድርገን መውሰድ የለብንም ማለት። ይሄ ነገር እንትን ሐላል ቢሆን ራስን ማጥፋት ማለት ቢፈቀሩ ነው እናቴ ስትሞትን የዛኔ ራሴን አጠፋ ነበር። ገባሽ እና እራስ ማጥፋት ወንጀል ነው። እናቶቻችንን ማተን የምንኖር ልጆች አለን ማለት ነው። እውነት ነውላቸው እናትን ማጣት ማለት በዚህ ምድር ላይ በጣም ከባድ ከባድ ከባድ በቃ ህይወት በሙሉ ባዶ ነው የሚሆንባቸውና እና ሁሉ ነገራችሁ ናትናት እናት የሌለንም ራሳችንን እናጠፋ ነበረ። አንቺ ምን የብለሽ ነው የምታጠፊው? እና የራሱ ጉዳይ በቃ ቶፊክ ካልተረዳሽ በቃ እንትን ተይው ማለት ነው። ሕይወት ይቀጥላል። ሶፊዬ ማለት ነው ቶፊቅን በጣም ጠግ በኋላ ማለት ነው ሶፊዬ ማለት በጣም ጀግና ሴት ነች፣ ንጹህ ነች፣ ጽዳቷ ምናምን በቀደስ ይለኛል። ባይዘ ወይ እኔ እራሱ በቃ ሀገሬ ስገባ በቤቴ ምናምን ፏ ብትን ብዬ መኖር ነው የምፈልገው ማለት ባለኝ ግደታ እኮ እናንተ ቤታችሁን ፏ ማድረግ በንጽ ምትመ ውሃ ብቻ ነው የሚያስፈልገው ትንሽ ሳቡ በቃ እንደዛ ነገር እንጂ ገንዝ ብዙ ገንዘብ ቤትን ጸዳ አድርጎ መኖር ልብሳችሁን ሀተ የርካሽ ልብስ ቢሆን እራሱ በዛ ፏ በላችሁ መኖር ገንዘብ አይጠይቅም። ገባችኋለና ፏ ብዬ በቃ ብቻ የቤቴ ይሁን እንጂ ማለት የኪራይ ቤት አልወድም። ባይዘ ወይ ይሁን እንጂ ማለት ፏ ብዬ የመኖር ነው ፈልገው እና ሶፊ ማለት እንደዛ ናት። በቃ እኔ ሳስባት የሚጠፋት ነገር ምናምን የሚኖር አይመስለኝ በጣም ጀግና ሴት እንደዛ ነው ምስላት ማለት እና እንደዛ ነው ምላችሁ ማለት ነው። ሲቀጥል ሲቀጣጥል ባለፈውም በሽማግሌዎቹ አልሰራሁም። በጣም ነው የሳኩት ፉፉዬ ጋ የሰሩት በፉፉ ቤት ማለት ነው። በጣም ደስ ይል ነበር፣ ያዝናና ነበር ማለት ነው። ድራማም ቢሆንም በጣም ያዝናናል፣ ግን እውነተኛ ነገር ነው በነገራችን ላይ ማለት ነው። ውዶችዬ ማለት ነው። እና በጋዝና ደመቁም ማለት ነው። ሶፊዬ በነገራችን ላይ ጠንካራ ጀግና ሴት ነው እንጂ መሆን ያለብሽ፣ አንድ ሰው ጥሎን ስለሄደ ብለን ማልቀስ ወይም ራስን ለማጥፋት እንትን ማለት ምናምን የለብንም ማለት ነው። ጥሎ ለሄደ ሰው ጀግና ሆኜ ማሳየት እንጂ እሱን ብዬ አላለቅስም አይደለም ራሴን ላጠፋ ማለት ነው። ጥፍሬን ራሱ አልቆርጥም። ሶፊዬ ማለት ነው እውነቴን ነው የምልሽ። ሲቀጥል ሲቀጣጥል አበጋዝ እና ደመቁ ትላንትና እንግዲህ ቀፊኝ ሳሚኝ እያለ መጥቷል። መቼም ቪዲዮ ሲሰራ እንዲህ የሆነ ጅል ነገር ካልጨመረ አይሆን። ምክንያቱም ያን ነገር ሽር ሽር ምናምን ሲደረግ ስለሆነ ቪዲዮ የሚታይለት አበጋዝዬ ማለት ነው። ባለፈውም ብሎ ነው የመጣው የሆነ ምግብ ይበላል እንዴ? ልጁን እኮ ነው ሕፃኑ ያኔ አሻንጉሊቱ ማለት ነው፣ አፉ ጠቁሯል። ምናምን እያለ በቃ እንደዛ ሲጃጃ ላይቼ ነበር። አሁን ደግሞ ሳምኝ ቀፊኝ ያለ መታሌ፣ ለአንተ ወንድ አሰዳቢ ማለት ነው። እኔ የምልሽ ሩታየ፣ ግን አንድ ነገር ልነግርሽ እፈልጋለሁ። ባለፈው ወለድኩ ብለሽ ይዛ ዘመዶች ጋር ስትሄጂ ምናምን አሁንም፣ በቃ እንደ ትላንትና ደግሞ የለበስሽው እኮ ያን ዩቱብ ለመስራት ስትመጪ አብሬሽ ገዝቶ ሲያመጣሽ የለበሻት ልብስ፣ ምትለብሻት የነበረች ልብስ ነው የለበስሽው ማለት ነው። እኔ የምልሽ ሁለት አመት በላይ አሁን ሶስተኛ አመት ሽን እያልሽ ነው በውሸት በለቅሶ ትሰሪያለሽ ማለት ነው። ደህና ልብስ መልበሳትሽ በምትሰሪበት ፏ ማለት አትችይም። ፀዳ ማለት ቆሸሽ ኮን ያልሽ ሩታ ማለት ነው። አታይም? እንደ በዙሪያሽ ያሉ ጓደኞችሽ ባይሆኑ በዙሪያሽ ያሉ እነ ጽጌ እነ ሀይሚ ራሶ ጽድት ብላ የምትሰራው ማለት ነው። እነ ፍቅርዬ ጽድት ብላ የሚሰሩት በአቅማቸው ማለት ነው። ፍቅርዬ ብዙ እይታ የላትም ብዙ ቪዲዮ ብዙ አሰራን ብዙ የላትም እና እሷ በአቅሟ ባላቻ ጽድት ብላ ነው የምትመጣው ማለት ነው። አንቺ ይህ ሁሉ ብር እንትን እያለሽ ቁሽሽ ብለሽ በቃ ለምን ራስሽን ጸዳ አድርግሽ አሰሪም ሳትሆን ልጅ ወልጃለሁ። በዚህ ዝም በለሽ ከምትጃዣዬ ልክ እንደነ ጽግሻ ማለት የእኔ እስማርት። በነገራችን ላይ ወዳታለሁ። ሙላት ሁለት የነ ሙላቾ ከይቶ በር አንደኛ ማን ተወጃሽ ብሎኝ ጽግሻ የእኔ እስማርት ጀግና ሴት ደስ ይለኛልና፣ እሱ አሁን ድራማም ሰራች ምንም ሰራች በቃ የራስ ጉዳይ ትሰራለች። ፏ ትላለች። ፀዳ ትላለች። ምን ሆነሻል አንቺ ጉፋፊ እዚህ ሳትወልጂ ወለድኩኝ ሳታረግዢ አረገዝኩ ያልሽ ጉፍፍፍ ከማለት እንደ ነጽግ ሻፋዋ ፈች በቃ ዝንተን ጣቲም እንዴ አትማሪም? ትንሽ ቢያንስ አብረሽ ብልተሻል ድራማ ስትሰሪ ከነሱ ጋር ማለት ነው ቢያንስ ማለት ነው ያኔ ተቀራርበሻል። ትንሽ ለምንድን ነው ከነሱ አትማሪ? እስኪ ሮያል ፋሚሊን ማለት ነው ሄሉ ሻ ነው ራሱ በቀላሉ ቡታጀራ ያኔ ላሳይሽ ሄሉ ጸዳ ብላ ነው የምትሰራው ማለት አንቺ ምንድን ነው የሚያንቋሸሸሽ እንደዚህ ምንድነው እንደዚህ እንደዚህ እንደዚህ ምን ሆነሽ ኖሩታ በፈጣሪ አንቺ ምንድነ በዚህ ዕድሜሽ ራስሽን እንዳለ ቁሽሽሽሽ አድርገሽ አንቺ አሰዳቢ ማለት ነው ምንድነው ጉፋፊ እስኪ ተማሪ እውነቴን ነው ተማሪ እስኪ ከነ ጥጌ ከነ ሄሉ ከነ ዛ ምናምን ተማሪ እስኪ አትንጓፈፊ በእናትሽ ከነሱ በላይ ነው አንቺ ገንዘብ የምትበየው በዩቱብ ማለት ነው እድሜ ለበጎችሽ በጎቹ የሚልኩት ብር እና ምንድነው የሚያንጓፈፍሽ ይህን ሁሉ እየሠራ ልብስ መግዛት አትሲም ይህን ሁሉ እየሰራች በቃ ነቃ ማለት አትሰይም። አንቺ ጉፋፊ ተንጎፋፍሽ እኮ ተንጎፋፍሽ እኮ ነው ያልሽው ሩታ። እጭ ስራችሁ አያምር፣ ልብሳችሁ አያምር፣ ምናችሁ አያምርም። እኔ እንጃ በጋዝ እና ሩታ ምን ሆናችሁ ነው? እዩ በዙሪያችሁ ያሉት ማለት ጸዳ ብለው በቃ ጸዳ ምንድን ያለው እንትና ፏ ምናምን ብለው በቃ የሚሰሩት ማለት። አንቺ ምንድን ነው የምትንጓፍፊው? ቢያንስ በጎቹ ራሱ የሚልኩልሽ ብር ማለት ነው በቃ እንትን ይላሽ ይበቃሻል ማለት ለመልበስ። ምንድነው የሚያንጓፋት? በጣም ተንጓፋፈች። በጎችዬ ይቅርታ የምር ነው የምላቸው። እሩታ በጣም ጉፍፍፍ ነው ያለችው ማለት ነው። ሳትወልድ ወለድኩ፣ ሳታረግዝ አረግዝኩ ምናምን በጣም ጉፍፍፍ ነው ያለችው። በፈጣሪ በነገራችን አንዳንድ በጎች አይቻለው። መልካም ማበዛችሁ በጣም ተንፏከከች ምናምን የምትሏላቸው። መልካም ማለት እኮ ወንድ ልጅ ከነቃጭኑ ዱብ ያደረገች ናት። እሩታዬ ደግሞ አሻንጉሊት ከነቃጭኑ ይዛ መታ ወለድኩ ያለችው ሸታ ምንች መልካምዬ ጀግና ነሽ፣ የምር ነው ምልሽ። አባድሊያውን እኔና አንቺ ብዙ አንግባባን ቢሆንም ግን በቃ ያው ሳታ ገብን ያረገሽው በነገራችን በኋላ ነው ሰርጉ። ቢሆንም ወንድ ልጅ ከነቃጭሉ ዱብ አርጋለች። ወንድ ልጅ ከነቃጭሉ። እናንተ ምንድናችሁ በጎችዬ? ምንም ምንም በቅ በባዶ በባዶ ቱሪና ፈሮች ታየ ደግሞ አሻንጉሊት ከነቃጭሉ ወለድኩ ብላ መጣችሁ። አልወለደችም እኮ እውነታውን፣ ልንገራችሁ የለምካ። እና አንድ ሰው ሳይወልድ